ብዙ ጡንቻ ለመገንባት የወርክ አውት እቅዳችሁን በምን መልኩ ፕሮግራም ማስተካከል አለባችሁ የሚለው ነው። ከሱ ግን ማስታወቂያ፣ የራሴ ማስታወቂያ ሩጫ አይደለም ወክ አለ እና ወኩ ፍሬንድሺፕ ፓርክ ነው። ከሁለት ሳምንት በኋላ፣ ከዳግመ ትንሳኤ አንድ ሳምንት በኋላ እና ቲሸርቶች እየተሸጡ ነው። ቲሸርታችሁም መውሰድ ትችላላችሁ። አሁን መክፈቴ ነው እና አብረን እያየነው ነው አይ ቲንክ ያምራል። እዚህ ጋ ሰው ፊት የሚለው አለ እንደገና እና ማሸነፍ ምንድነው? ሆዱ ላይ አለ ማሸነፍ፣ ወዳችሁን መቆጣጠር። ለምን ቸስትዴ ላይ ራሴ እንደሚያመኝ አላውቅም። ሜቢ ቸስትዴ አይመቸኝም፣ ሌግዴ ደግሞ ይመቸኛል። ማንም ገንዘብ ላይ ማንም። ወደ ፊት ግን እየወጣሁ ነው እና ቸስት

ከዞጨ ሆፔረ ሰው ተቀየለም። ይቅርታ አገሶ ያም ነገር ሲ ዩ ጋይስ። እንዚጂ አንድ ያስታወስኩት ነገር ነው። ሰንስክሪን እቀባለሁ ብዙ ጊዜ እና እናንተም መቀባት አለባችሁ ተወዳዳሪ ከሆናችሁ መድረክ ላይ የምትወጡት ሰዎች ከሆናችሁ። የሰንስክሪን ማስታወቂያ ነው የሚመስለው፣ ግን ፀሐዩ የሚነካችሁ የሰውነታችሁ ፓርት ልክታን ስትቀቡ ወይ መድረክ ላይ የምትቀቡት ነገር አለ አይደል? እሱ ስትቀቡ የበለጠ ጠቁሮ ይወጣልና ደስ አይልም። ልይት ሲል ደስ አይለኝ እጄ ከትከሻዬ ጋር እግሬ ከሆነ አካሉ ጋር እና አይ ሰጀስት ሰንስክሪን እንድትቀቡ ከዛ 12 እስከ 16 ሳምንት ሲቀራችሁ፣ ጭራሽ ይሄ ሰንስክሪኑ ምናም ትንሽ ነገር ነው። ሙሉ ለሙሉ እንትን ማድረግ አለባችሁ ማጭ ምንድን ነው? ከቨርድ አፕ መሆን አለባችሁ። ሙሉ ቲሸርት ሙሉ እግሬ ያለው ሱሪ ምናም ምናም ነገር ማለት ነው። ሶ በቃ አይደረግም እኮ መንገድ ላይ ቆሞች አይ እንደዛ ማድረግ አለባችሁ። ቲፕስ ዊዝ ሶፊ ቲፕስ ፍሮም ሶፊ ሃሽታግ ሰብስክራይብ አይም ኤክሳይትድ አሪፍ ቀን ነው ዛሬ። ጂማ ጋር ያጫሉ እንደገና ሌላ ሰብ ካል መጣልኝ። አይ ነው ሌላ አንድ ማስተላለፍ የምፈልገው መልእክት ስልካችሁን ያያችሁ መኪና አትልፉ። አሁን ከሰው ጋር ቼ ነበር እየሰራው ነው ለሰለኔና እኮ እናንተ እንኳን አትስሩ ያልኳችሁ ነው። ሊትራሊ እኔ ዩቲዩብ እየሰራው ማለት ነው። ግን ቀልዴ ነው። እኔ አሁን ያው አልፎ አልፎ ነው ማነሳው ግን ምን እሺ፣ ሙሉ መንገዱ ምስልኳ ስለቆየ ብሮ ብሮ ነበርና ገጭ፣ ቺል ብሮ ውስጥ ያለችው አይፎ ሲክስቲን የያዘችው ዩቲዩብ የምሰራው ሰው ኦኬ፣ ሶ ፋይናሊ ደርሻ ነው። ትንሽ መንገድ ተዘጋግተው ነበር። ትንሽ ሲሆን ያበደ እና ለግዴ ቢሆን ኖሮ ወደ ቤት መለስ፣ ግን ቻስ ደይ ስለሆነ ችግር የለም። ወርካውት ማይ ዋርማፕ፣ ግን እናንተ እነዛ እንድታደርጉ ስጀስት አላደረጋችሁም። እኔ ሌዚ ስለሆንኩ ሌላ ራሱ ኤክሰርሳይሱ ዋርማፕ

ዌንኤቨር ኢንክላይን ማሽን ፕሬስ ሙቭመንት ስትሰሩ ፎከስ ኦን ሎወር ፖርሽን ኦቭ ዘ ሞሽን ማለትም ከዚህ ሀፍ ድረስ ያለው ላይ ከሀፍ በምትገፉት ሰዓት ላይ ዮር ኦልሞስት ኢንጌጂንግ ትራይሴፕሳችሁን እና ሳምሃት ፍሮንት ሾልደራችሁን። ቸስታችሁ ያለበት ኢንጌጅመንት ከታችኛው ፖዚሽን እስከ ሃፍ ፖዚሽን ኦር አትሊስት 75% ከፍ እስከሚልበት ነው። ከዛ በኋላ ሲወጣ ዩ ኢንጌጂንግ ዩ ትራይሴፕስ እና ሾልደራችሁ ማለት ነው፣ እንደነገርኳችሁ። ስለዚህ ስትሰሩ ላይ ድረስ አትክፉት፣ የሆነ ድረስ ውሰዱት፣ ከዛ መልሱት፣ የሆነ ድረስ ውሰዱት፣ መልሱት። ሙሉ ለሙሉ ቴንሽኖች ከቸስታችሁ እንዳይወጣ ማለት ነው።

አይዞሌሽን ኤክሰርሳይሶች ላይ ኮምፓውንድ ሙቭመንት ያሉ ኤክሰርሳይሶች ላይ ከዚህ በፊት እንደነገርኳችሁ ኢንቴንሲፋየር እጨምርበታለሁ። ኢንቴንሲፋየር ማለት ሳም ሶርት ኦፍ ወይ ድሮፕ ሴት ሊሆን ይችላል፣ ሱፐር ሴት ሊሆን ይችላል፣ ኦር ክብደቱን ቀንሶ ይሄ ዲሎድ ሴት ኦር ባክ ኦፍ ሴት ሊሆን ይችላል። የሆነ ሶርት ኦፍ ነገር ለሞር መስሉን ኢንጌጅ ያደርኩት እየተሰማኝ እንድሰራው የሆነ ነገር አደርጋለሁ። ግን ያው ዞሮ ዞሮ ታውቃላችሁ፣ ተሰማችሁም አልተሰማችሁም አሎንግ ዚ ኤክሰርሳይዙን በትክለኛ ፎርም እና ወይት እየጨመራችሁከሠራችሁ ድረስ ያስፔሲፊክ መስላችሁ ያድጋል ፓምፑ ተሰማቸሁ አልተሰማችሁም ግን ደግሞሲሰማኝ ደስ ስለሚለው ማንም ሰው ሲሰማው ደስ ስለሚለው ቀንሽ ሬውን ነገር አድገ የ ነገር ሞክራል

አው አው አው ዛገብኩት ወርክ አውት ፕሮግራማችሁን ማክሲመም መስል ጌን ለማድረግ እንዴት አድርጋችሁ ዲዛይን ማድረግ ትችላላችሁ ወይም ደግሞ ብዙ ጡንቻ ለመገንባት የወርክ አውት እቅዳችሁን በምን መልኩ ፕሮግራም ወር ማስተካከል አለባችሁ የሚለው ነው። ከሱ ፊት ግን ማስታወቂያ፣ የራሴ ማስታወቂያ። ሩጫ ሩጫ አይደለም፣ ወክ አለ እና ወኩ ፍሬንድሺፕ ፓርክ ነው፣ ከሁለት ሳምንት በኋላ ከዳግመት ትንሣኤ አንድ ሳምንት በኋላ እና ቲሸርቶች እየተሸጡ ነው። ቲሸርታችሁን መውሰድ ትችላላችሁ። አሁን መክፈቴ ነው እና አብረን እያየ ነው ነው አይ ቲንክ ያምራል። እዚህ ጋ ሶፊስ የሚለው አለ እንደገና እና ማሸነፍ ምንድን ነው ሆዱ ላይ አለ። ማሸነፍ ሆዳችሁን መቆጣጠር ግን ይሄንን ለብሼ ቪዲዮ የምሰራው ለብሼ ከፊት ለፊቱ ኦኬ ነው። ማሸነፍ ምንድን ነው የሚለው ሆዱ ላይ አለ። ምክንያቱም እንደነገርኳችሁ ሆዳችሁን መቆጣጠር ነው ማሸነፍ ማለት። ከዛ ጀርባው ይሁን ነው ማይኩ እዚህ ጋር ነበርና አይሆፕ ድምጽ የተሰምታችኋል። ግን ማሸነፍ ምንድን ነው የሚለው ሆዱ ላይ ነው፣ ምክንያቱም ሆዳችሁ ማሸነፍ ማሸነፍ ነው። እንደገና ቪዲዮ ካልተሰማ ቮይሴ ካልተሰማችሁ ቅድም ከዛ ከጀርባው ይሄን ይመስላል እና ያምራል እና አንድ ሺህ ብር ብቻ ነው ቲሸርቱ እና ገዝታችሁት ወኩን ቀላቀል ትችላላችሁ። እና ብራንዱም አሪፍ ነው የቲሸርቱ። የእኔ የለበስኩት እንደነገርኳችሁ እንደገና ደብል ኤክስል ነው እና ያ ከሰባ እስከ ሰማንያ ኪሎ ነኝ እኔ። ከሰማንያ እስከ ዘጠና ኪሎ ነኝ እኔ ከሰማኒያ እስከ ዘጠና የሆናችሁ ይሆናችኋል ማለት ነው። ከዚህ በታች ከሆናችሁ ከዚህ በታች ከመቶ በላይ ከሆናችሁ ደግሞ ከዚህ በላይ ማለት ነው። ግን ወደ ቪዲዮዋችን ተመልሰናል ከረዥም አድ በኋላ። ኦኬ ሶ ፕሮግራማችን በምን አይነት መልኩ ነው ማስተካከል ያለብን? ፑሽ ፑል ሌግ ነው ፕሮግራማችሁ ልበል። የሆነ ፕሮግራም እንድትከተሉ አይደለም ይሄን ቪዲዮ የሰራት፣ የሆነ ፕሮግራም ላውጣላችሁ አይደለም፣ ነገር ግን ኦልሬዲ እጃችሁ ላይ ያለውን ፕሮግራም በምን አይነት መልኩ ነው አስተካክላችሁ ኤፊሽንት ልታደረጉት የምትችሉት የሚለው ነው። ለራቸው የሚችለው የፈለግኩት ለእናንተም የሚጠቅማችሁ እሱ ነው። እኔ አሁን ዚጌ የሆነ ፕሮግራም አይነት ነገር ሰጠቻችሁ። ከዛ ሌላ ቦታ ደግሞ የሆነ ነገር ስትሰሙ እርግጠኛ ነኝ ሀሳባቸሁ ይቀየር ይሰጣል ብላችሁ መቀየራችሁ አይቀርም። ሶ እንደዚህ ውጭ ብር የሆነ ሃሳብ ውስጥ ከምትገቡ የሆነ ቤዚክ ሱን ተረድታችሁት ይሄ ነገር እውነትም ይሰማኝ ነበር ይሄ ይሄ ነገር ቤተር የሚለውን ማድረግ ትችላላችሁ ማለት ነው። ስለዚህ ስለዚህ ሶሬት ፑሽ ፑል ሌግ ነው ፕሮግራማችሁ። ፑሽ በምትሰሩ ሰዓት ላይ ዩር ዱንግ ቤንች ፕሬሳችሁ አለ፣ ኬብል ፍላያችሁ አለ፣ ዲጋፓችሁ ሊኖር ይችላል፣ ሌላ እንደገና ቤንች ፕሬስ ሊኖር ይችላል። ፕሬስ ሙቭመንቶች ነው የሰራች ያላችሁት ማለት ነው። ደረታችሁን ኢንፋሳይዝ ለማድረግ ኦር ደረታችሁን ኢንጌጅ ለማድረግ ፑሽ ሽ ሽ ሰራችሁ። ከዛ ወደ ሾልደር ስትሄዱ እንደገና ሾልደር ላይ ሾልደር ፕሬስ ትሰራላችሁ፣ ሚሊተሪ ፕሬስ ትሰራላችሁ። እና ፕሬስ ሙቭመንቱን እያበዛችሁ ስትሄዱ ከሆነ ፍሮንት ዴልታችሁን ፋቲግ እያደረጋችሁ ትሄዳላችሁ ፍሮንት ዴልታችሁ ኦቨርሎድድ እንዲሆንና የማደግ እድሉን ሂንደር ታደርጉታላችሁ ማለት ነው። ከዛ በተጨማሪም ደግሞ እንደገና ሌትስ ሴ ቸስት ፕሬስ ከሰራችሁ በኋላ ሌላ ቸስት ፕሬስ ሰርታችሁ፣ ሌላ ፍላይ ሰርታችሁ ምናምን ነገር እንደገና ሾልደር ፕሬስ ለስራ ስትሉ ብዙ ዌት መሸከም አትችሉም። ዘ ስትሮንገር ዩ ጌት ኦን ኤኒ ታይፕ ኦፍ ኤክሰርሳይዝ ደግሞ ያ ስፔሲፊክ መስል ግሩፓችሁ ያድጋል። ሶ ሾልደር ፕሬሳችሁ ፕሮግረስ እያደረገ በሄደ ቁጥር ስሩ ታይም መስል ጌን የማደግ እድላችሁ በዛው ልክ እየጨመረ ይሄዳል። ስለዚህ ዛሬ አሁን እኔ በ20 ኪሎ ሾልደር ፕሬስ ሰርቼ ቀጣይ ሳምንትን በ20 ቀጣይ ሳምንትን በ20 ኤቭሪ ታይም በ20 ኪሎ 8 እና 10 ድግግሞች እየሰራው መሄድ ከሆነ ሾልደር የሚያደግ ይመስላችኋል? ወፍ አያድግም። ከጀርባ ሰው ያለ ነው ማስመስለው። ሾልደር የሚያደግ ይመስላችኋል? ግን ሾልደር አያድግም። ነገር ግን ዛሬ በ20 ኪሎ ይሄ ነገር ያስፈራል። ዊ አር ጉድ ዛሬ በ20 ኪ፣ ቀጣይ ሳምንት በ22 ኪ፣ ከዛ የሆነ ሰዓት በ24 ኪ፣ ከዛ 24 ኪ መጨመር አቅቶኝ ወይም ደግሞ ከዛ ከአምስት ድግግሞች ወደ ስድስት ድግግሞች በዚህ መልኩ ፕሮግሬስ እያደረኩ ምሰራ ከሆነ ትከሻይ ኦር ኤኒ ታይፕ ኦፍ ክብደት የጨመርኩበት አካል ኦር ኤክሰርሳይዝ እያደገ ይሄዳል ማለት ነው። ስለዚህ ፕሮግራማችሁንም ስታወጡ ፋቲግ ሊበዛበት የሚችልን ነገር ቀንሱት። ያ ማለት ቸስት ፕሬስ ሰርታችሁ ሾልደር ፕሬስ ከሰራችሁ በኋላ ቀጣይ ሳምንት ያን ሾልደር ፕሬስ ማስተካከል ስለማትችሉ እንደነገርኳችሁ፣ ምክንያቱም ቤንች ፕሬስ ስትሰሩት ትከሻችሁ እየደከመው ስለሆነ ሌትሴ ዛሬ ፑሽ ሴሽናችሁ ላይ ደረት እና ትከሻ ስትሰሩ ትከሻ የምትሰሩት እንቅስቃሴ ሬይዝ ብቻ ሙቭመንት ነው ልበላችሁ። ያ ማለት ሳይዴልታችሁ ላይ የሚያተኩሩ ማለት ነው። ኦር ደግሞ ሬይዴልታችሁ ላይ የሚያተኩሩ ኤክስርሳይስ ሰራችሁ ልበል። ከዛ ሾልደራችሁ ፕሬስ የምታረጉበት ዴይ ደግሞ ሌላ ቀን ትሰጡታላችሁ። ዛሬ ፑሽ ሴሽናችሁ ላይ ዩ ፎከስድ ሶለሊ ኦን ፕሬሲንግ ለቸስት በቃ ቸስት ላይ አተኮራችሁና ለቸስታችሁ ገፋችሁ ገፋችሁ ልበል። ከዛ ሾልደራችሁን ደግሞ አይዞሌት አደረጋችሁት ልበል። ሳይድ ሬዝ፣ ኬብል ሬዝ፣ ሬዴልት ሬዝ፣ ሬዴልት ፍላይ እነሱ እነሱ ነገሮች ሰራችሁ ልበል። ከዛ ቀጣይ ፑሽ ሴሽናችሁ ላይ ደግሞ ቸስት ፕሬሶቹን ትቀንሷቸውና በሾልደር ፕሬስ ጀምራችሁ ከዛ በኋላ ቸስት ኤክሰርሳይሶቹን ደግሞ አይዞሌት ታደርገባቸዋላችሁ። ለምሳሌ ፍላይ ኦር ዲጋፕ ይሄ ሾልደር ፕሬስ ከመስራታችሁ መስራታችሁ ከደረታችሁ ጋር ኦር ከፕሬስ ሙቭመንት ጋር የማያገናኘውን ነገር ሶ ዛት ዩ ካን ፕሮግረስ ሩ ታይም ማለት ነው። ፕሮግረስ የማድረግ እድል እንዲኖራችሁ ሁሌ የሆነ አካል ስትሰሩ የሆነን አካል እረፍት እየሰጣችሁት እንድትሄዱ ማለት ነው። ሶ በዛ መልኩ ትሬኒንጋችሁን ኦፕቲማይዝ የምታደርጉት ከሆነ በዛ መልኩ ትሬኒንጋችሁን ዲዛይን የምታደርጉት ከሆነ ስሩ ታይም ዩ ካን ጌት ስትሮንገር፣ ስሩ ታይም እየጠነከራችሁ ሄዳችሁ ማለት ደግሞ ስሩ ታይም መስል ቢልድ እያደረጋችሁ ሄዳችሁ ማለት ነው። ዊች ሜይን ጎላችሁ መሆን ያለበት ያኛው ነው። ጂም ውስጥ ገብታችሁ ነገር መሆን የለበትም። ተሰማኝ ምና ነገር መሆን የለበትም። ስሜትን በር ላይ ተውትና ስሜትን ከጂም ውጭ ተውት እና ጂም ውስጥ የምገቡት ለመጠንከር ብቻ ነው የሚለውን አስቡት። ጂም ውስጥ ገባችሁ፣ ዛሬ ሾልደር ፕሬስ በ20 ኪሎ ሰራሁት። አይ ሹድ ዴፍኔትሊ ዱ 24 ኪሎ ሾልደር ፕሬስ ኔክስት ዊክ ፕሮግረስ። አይ ሹድ ዴፍኔትሊ ዱ ከአምስት ወደ ስድስት ድግግሞሽ ፕሮግረስ ማድረግ አለብኝ። ፕሮግረስ በዚህ መልኩ ነው፣ ፕሮግረሳችሁን ትራክ እያረጋችሁ እና መስላችሁን አብራችሁ ቢሉ እያረጋችሁ የምትሄዱት ማለት ነው። እንደነገርኳችሁ አንድ ሁሉ ነገሮች አንድ ላይ እንዲጭምቅ የምታደርጓቸው ከሆነ ኦቨርሎድድ ይሆናል፣ ኦቨርወርክ ታደርጉታላችሁ፣ የማደግ እድላችሁ ይቀንሳል ማለት ነው። ስለዚህ ሴፐሬት መስል ግሩፖችን መስራት አንድ ነገር ነው። ኦር ደግሞ ዘሴም ታይፕ ኦፍ እንትኖች ቢሆኑም ሙቭመንቶች ቢሆኑም ለምሳሌ ሾልደር እና ቸስት ቢሆንም ነገር ግን ሾልደርን እንደነገርኳችሁ አይዞሌት አድርጎ መስራት ማለት ነው። ከዛ በኋላ ደግሞ እንደገና ሌት ሴይ ፑል ስትሰሩ ጀርባ እና ባይሴፕስ አንድ ላይ የሰራችሁ ነው ልበል። ጀርባ ስትሰሩ ባይሴፕሳችሁ ሞቷል፣ ብሮ ቺል። ሶ ጀርባ ለበለብኩ ለበለብኩና ከርል ላደርግ ስል ፈጽሞ አይችልም እ ከርል ማድረግ። ስለዚህ ምን ታደርጋላችሁ? ባይሴፕስን ሜይ ቢ በሌላ ቀን መስራት። እዚህ ጋ ሰከንዳሪ ባይሴፕስ ደያችሁ ከሆነ ቀጣይ ደግሞ ባይሴፕስን ሜይ ቢ ከደረት ጋር፣ ባይሴፕስን ቢ ከሌግ ጋር፣ ባይሴፕስን በሬስት ደያችሁ ላይ ሌላ የሆነ ቀን ላይ ትሰሩታላችሁ። ዘሴም አሁን ቸስት ላይ ፕሮግረስ ላርግ የሚለውን አይዲዮሎጂ ወር አስተሳሰብ፣ ባይሴፕስም ላይ ትራይሴፕስም ላይ ይሰራል። ብዙ ሰው ባይሴፕስና ትራይሴፕስ ትንሽ መስል ግሩፖች ናቸው በሚል እሳቤ ዛሬ በ15 ኪሎ ከርል በደንብ ከሰራው በቂ ነው ስኖት፣ በቂ ግዴታ። ባይሴፕስ ከርልም ስትሰሩ፣ ትራይሴፕስ ፑሽዳውንም ስትሰሩ ኪሎ እየጨመረ መሄድ አለበት፣ እና ፕሮግረስ እያደረጋችሁ ግዴታ መሄድ አለባችሁ ማለት ነው። እየፈጠንኩ ነው ማውራ አይ ቲንክ እየፈጠንኩ ማውራ ከሆነ ነገሩ ይቀስላሉ፣ ግን አልችልበትም ቀስ ማለት ነው። እና ያ እሱን ልላችሁ ፈልጌ ነው። ዘሜን ፖይንት ፍ ይሄ ሁላ የዚህ ቪዲዮ ኢዝ ኤክሰርሳይዝ ሴሌክሽናችሁን በዚህ መልኩ አሳምሩት ልላችሁ ፈልጌ ነው። ዛሬ የእኔ ባክና ሾልደር ዴይ ነው። ባክና ሾልደር አለ ባክና ክና ሴኮንደሪ ባይሴፕስ እንደነገርኳችሁ ሁለቴ ነው ሳምንት ባይሴፕስ የምሰራው አንዱ ከባክ ጋር አንዱን ደግሞ ለብቻው ከትራይሴፕስ ጋር ወይም ደግሞ ከቸስት ጋር ማለት ነው። ዛሬ ግን ከባክ ጋር ነው የምሰራው። ስለዚህ ዛሬ ባክ ባይሴፕስ ቀኔ ነው። አመሰግናለሁ። ይመቻችሁ። ሸርቱን ኦርደር ማድረግ እንዳደረሱ ስልክታቸው ያስቀምጠላችኋለሁ።